ጤና ይስጥልኝ ውድ የኢትዮኒውስ ቤተሰቦች፣ እንደምናላችሁ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች በያላችሁበት ሰላምታችሁ ይድረሳችሁ። የዕለቱን አዳዲስና ወቅታዊ ምርጃዎች አዘጋጅተናል። በቅድሚያ አማርስ ዜናዎች እነግራችኋለሁ። ከኢትዮኒውስ ምርጃዎች ጋር አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት መረሱ ታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ በበኩሉ የብልጽግና አገዛዝ የትግራይ ተወላጆች አሽከርካሪዎችን በግፍ እየረሸነ ነው፣ ይህም ሆን ተብሎ በአማራና ትግራይ መካከል ግጭት ለመቀስቀስ ያለመ የአገዛዙ ሴራ ነው ብሏል። በዚህ ላይ ዝርዝር ይዘናል። አቶ ጌታቸው ረዳ ወደ ሱዳን አቀን ነው አቶ ጌታቸው ረዳ ወደ ሱዳን የሄዱት የአብይ አህመድን መልእክት ፖርት ሱዳን ለሚገኘው አልኩራን ለማድረስ ነው ተብሏል። ከአቶ ጌታቸው ረዳ ጋር አብረው ጉዞ ያደረጉት ደግሞ የብሔራዊ ደህንነት ዳይሬክተሩ አቶ ሬድዋን ሁሴን ናቸው። በዚህም ላይ ተጨማሪ ያለን። የመብት ተሟጋጅ ተቋሙ በመንግስት ላይ ክስ ሊመሰረት መሆኑን ሰምተዋል። ክስ የሚመሰረትበት ደግሞ ተፈናቃዮች ወደ ቀያቸው ባለመመለሳቸው እየተሰቃዩ ነው በሚል ነው ታዲያ አገዛዙት የተፈናቃዮችን ወደ ቀያቸው ለመለስ ያስችላል የተባለውን የፍርድ ቤት ውሳኔ ለማግኘት የሚያስችል ክስ ሊመሰረትበት መሆኑ ተሰምቷል። የብልጽግና መንግስት አመራሮች የአገራችን ህገ መንግስት እንዲሻሻል አጀንዳ አድርገው አቅርበዋል። የሚመሩትን ክልል ጨምሮ ክልሎች መፍረስ አለባቸው ብለው ወስኗል የተባሉት እነዚህ ብልጽግና አመራሮች አብላጫ ድምፅ ላይ የተመሰረተ የምርጫ ስርዓት እንዲታይም ጠይቀዋል። በሌላ በኩል የሰንደቅ ዓላማ ጉዳይ፣ የክልሎች አወቃቅርና በአጠቃላይ በመንግስት በኩል ያሉም አጠቃላይ የአወቃቅር ስርዓቶች እንዲቀየሩልን የሚል ጥያቄን ማቅረባቸው ሰምቷል። በዝርዝር እናያለን። ዩክሬን ከ40 በላይ የሩሲያ ቦምጥ አውሮፕላኖችን ማውደሟ አለምን እያነጋገረ ነው። ሩሲያ ጥቃቱን ደረሰባት ያመነሲዎች ይህን ጉዳይ ሽብርተኝነት ነው ብየዋሉ ብላለች። ሩሲያ ልትወስድ የምትችለው ያጸፋ እርምጃ ግምት ግን ዓለምን እያነጋገረ ነው። በሌላ በኩል ሩሲያ በሚቀጥሉት አራት ዓመታት ኔቶን ታጥቃለች ማለት ጀርመን ወንጀላዋን አቅርባለች። ተመልካቾቻችን እነዚህና ሌሎችን በዝርዝር ነግራቸዋለሁ። አብራችሁ ይቆዩ። አቶ ጌታቸው ረዳ ወደ ሱዳን አቀኑ። አቶ ጌታቸው ወደ ሱዳን የሄዱት የአብይ አህመድ መልእክት ፖርት ሱዳን ለሚገኘው የአልቡራን መንግስት ለማድረስ ነው ተብሏል። አብይ አህመድ የፈጥሮ ራሽ ኃይሉን በመደገፍ ከፍተኛ ቀውስ ውስጥ ላገባት ሱዳን መልእክት መላካቸውን የተሰማው አቶ ጌታቸው ረዳና ሬድዋን ሁሴን መልእክቱን ይዘው ወደ ሱዳን ያቀኑ ሲሆን የአብይ አህመድ ለጀነራል አልቡራን የላኩት መልእክት ነው ይዘን ሄድ ነው ብለዋል። የብልጽግናው አገዛዝ መሪ በሱዳን ባለው ጦርነት የፈጥሩ ራሽ ኃይሉን በመደገፍ ለሱዳን ሁለንተናዊ ውድመትና ውድቀት አስተዋጽኦ ማድረጉ ሲመሰከርበት ቆይተዋል። ጦርነቱ ሱዳንን በእጅጉ ያወደማት ሲሆን በዚህም አውዳሚ ጦርነት ውስጥ ከፍተኛ ድልን እየተቀናጁ ያሉት የሱዳን ጦር መሪ አልቡራን ሲሆኑ በአብይ አህመድና በኤምሬትስ የሚደገፉ የፈጥራሽ ኃይሉ መሪ ዳጋሎ ግን ሽንፈት አጋጭሟቸዋል። አብይ አህመድ ታዲያ በዚህ ሂደት ውስጥ ከፍተኛ አሳትፎ ማድረግ ለፖርት ሱዳን መንግስት ለሆነው አልቡራን ሳይሆን ለፈጥራሽ ኃይሉ ድጋፍ በማድረግ ብር በማዋጣት የኤምሬትን ጉባኤ በአዲስ አበባ ማዘጋጀት፣ እንዲሁም በተለያዩ ቦታዎች ላይ የፖርት ሱዳን መንግስት እንዲወድቅ በማድረግ ማድረግና አጠቃላይ የአልቡራን መንግስት ወድቆ ሙሉ ለሙሉ ወይም ባል ደረጃ የዳጋሎ መንግስት እንዲመሰረት ጥረት ሲያደርግ ቆይተዋል። ዳጋሎን ይዘው በባህርዳር በአዲስ አበባ በቢሾፍቱና በጎርጎራ ሲንቀሳቀሱ የነበሩት አብይ አህመድ አሁን ላይ ዳጋሎ መሸነፋቸውን አስመልክቶ ይሆናል ወደ አልቡራን ደብዳቤ ጻፉት ተብሏል። ዛሬ ይህንን ተማጽኖ የሚያደርስለት ይህ የአዲስ አበባው ገዥ ቡድን ዛሬ ጠዋት መልእክት መላኩን የተሰማው መልእክቱን ይዘውለት የሄዱት የቀድሞ የትግራይ ክልል ጊዜ አሰራር ፕሬዚዳንት አቶ ጌታቸው ረዳና ሬድዋን ሁሴን ናቸው። የደህንነት ዳይሬክተሩ ሬድዋን ሁሴንና ባለፈው ወር የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ በፖርት ሱዳን ተገኝተው መልእክቱን አቅርበዋል ተብሏል። የብልጽግናው መሪ ለሱዳን የጦር መሪ የላኩት መልእክት ግን ምን ይዘት እንዳለው እስካሁን በግልጽ አልታወቀም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋ በ በበኩሉም የብልጽግና አገዛዝ የትግራይ ተወላጆች አሽከርካሪዎችን በግፍ እየረሸነ ነው፣ ይህም ሆን ተብሎ በአማራና በትግራይ መካከል ግጭት ለመቀስቀስ ነው ሲል አጋልጧል። በክልሉ በቀጠለ ጦርነት በጎጃም ቀጠና ችፍር ወረዳ የተለያዩ አካባቢዎች ከባድ ውጊያ መደረጉን የታወቀው በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የገለጹት የፋኖ የመረጃ ምንጮች መሳሪያዎች ጨምሮ በርካታ የጦር መሳሪያዎች በፋኖ ኃይሎች እጅ ገብተዋል ተብሏል። በወረዳው ማራ መዳን ያለም ማራ ተራራና ዘንዶ ተራራ ላይ በተደረገው ውጊያ የአገዛዙ መከላከያ ፖሊሲና ሚኒሻ መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎጃም ሶስተኛ ክፍለ ጦር አስታውቋል። በዚህም በውጊያው 24 የአገዛዙ ጦር አባላት ሲገደሉ ከአርባ በላይ ደግሞ ቆስለዋል፣ ነው ያለው አፋባ በተያያዘ በጎጃም ቀጠና ደንበጫ እና አካባቢ ከአስር በላይ የአገዛዙ ምልምሎ ወታደሮች ሰልጣኞች ከብር ሸለቆ ማሰልጠኛ ያላቸውን የአካባቢ ፋኖ መረጃ ምንጮች ነግረውናል። በጎንደር ቀጠና የተለያዩ አካባቢዎች የፊት ለፊትና የደፍጣ ውጊያው እንዲሁም ጥቃቶች የቀጠሉ ሲሆን የአማራ ፋኖ ብሔራዊ ኃይልም ይህን አስታውቋል። በጎንደር ዙሪያ ወረዳ ድንዝዛ በተሰኘ ቦታ የፋኖ ኃይሎች በከፈቱት የደፍጣ ጥቃት ከማክሰኘት ወደ በለሳም በሁለት ተሽከርካሪዎች ይጓዝ የነበረው የአገዛዝ ጦር ሙሉ በሙሉ ጉዳት እንደደረሰበት አፋብ አስታውቋል። በተመሳሳይ በደቡብ ጎንደር ዞን ደራ ሐሙሴት፣ አረብ ገበያ፣ ገላውዲዮስ እና ሳና አካባቢዎች ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በዚህ ውጊያ ፋኖ በደራ ወረዳ አረብ ገበያ እና ገላውዲዮስ ከተሞችን በመቆጣጠር በከተሞች የነበረውን የአገዛዝ ጦር ላይ ከፍተኛ ጉዳት ማድረሱን የአማራ ፋኖ ብሔራዊ ኃይል ጎንደር ሜጀር ጀኔራል ውባን ተኮርን ያስታወቀው በተያያዘ በዞኑ ወጂ ከተማ የፋኖ ኃይሎች በከፈቱት ውጊያ የፖሊስና የሚኒሻ አባላት ላይ ጉዳት ደርሷል ሲሉ ነዋሪዎች ተናግረዋል በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋባ የብልጽግና አገዛዝ የትግራይ ተወላጆች አሽከርካሪዎችን በግፍ እየረሸነ ነው ይህም ሆን ተብሎ በአማራና በትግራይ መካከል ግጭት ለመቀስቀስ ነው ሲል አጋልጧል የብልጽግናው አገዛዝ የአማራ ህዝብና የትግራይ ህዝብ ከዚህ በፊት የነበሩበት እንደ ማፋሳሽ ጦርነት ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩም ግጭት ቀስቃሽ የሆኑ ተግባራትን እየፈጸመና ብርቱ ጥረት እያደረገ ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ህዝብ ግንኙነት ኃላፊ አርበኛ አበበ ፋንቶ አስታውቋል። አገዛዙ ራያ ቆቦ በስተ ሰሜን ራያ አላማጣ ዋጃ መግቢያ ዋልካ መንደር ላይ ግንቦት 23 2017 ዓ.ም ንጋት 10 ሰዓት አካባቢ የትግራይ ተወላጅ አሽከርካሪዎችን በግፍ ረሽኗል ብለዋል። ሰሞኑም የተለያዩ ግብዓቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ ማገዱም የሚታወቅ ነው ሲሉ ነው አርበኛ አበበ አገዛዙ የሚያደርገው ወንጀሉ ወቅልኛ አሉት ይህን ጸረ ህዝብ ተግባር አገዛዙ ሆን ብሎ የፈጸመውና ወደ ፋኖ በማሳበብ ፋኖም የትግራይ ተወላጆችን እየገደለ ነው የሚል በሁለቱ ህዝቦች መካከል መጠራጠርን መፍጠር ከተቻለም ደግሞ ግጭት እንዲገቡ ማድረግ ወደዛ መካከል ከገባበት አዘቅት መውጣት የሚል የአብይ አህመድና የስብስቡ ሴራ እንደሆነ ህዝብ እንዲያውቀው እንፈልጋለን ሲሉ ነው የፋኖ አመራሩ ያሳሰቡትም። ከሰሞኑ በብልጽግና አገዛዝ የአማራ ክልል የኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታ ፋኖ ህዋትን አልወጋልም በሚል መናገራቸው በአማራና ትግራይ የሚታከል ጦርነት እንዲከፈት ብልጽግና እንደሚፈልግ ያሳየ መሆኑ ሲያነጋግር እንደነበር ይታወሳል። የመብት ተሟጋቹ ተቋም በመንግስት ላይ ክስ መስርች ተፈናቃዮች እንዲመልሱ አድርጋለሁ አለም። ተፈናቃዮቹ ወደ ቀያቸው ባለመልሳቸው እየተሰቃዩ ናቸው። በዚህ የተነሳም ክስ ለመሰረትበት በአገዛዙ ላይ ተዘጋጅቻለሁ አለው ብሏል። አገር በቀል ነው የተባለው ሁማን ራይትስ ፈርስት ኢትዮጵያ የተሰኘ የመብት ተቋም የመብት ተሟጋች ተቋም መንግስት በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቀያቸው ባለመመለሱ የሰብአዊ መብት ጥሰት ፈጽሟል በሚል ክስ ለመመስረት መዘጋጀቱን አስታውቋል። የተቋሙ ዳይሬክተር አቶ ተስፋ አለምበርሄ ሲናገሩም ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል፣ ነገር ግን እኛ ጉዳዩን ወደ ህግ መውሰድ አስፈላጊ ሆኖ አግኝተነዋል ብለዋል። ተፈናቃዮች ወደ ቤታቸው ባለመመለሳቸው የሰብአዊ ቀውስ መባባሱንና የከፋ ሁኔታ ላይ መድረሱን የገለጹት ዳይሬክተሩም ከትግራይ ክልል የተፈናቀሉ ሰዎች ለሦስትና ለአራት ዓመታት በአስቸጋሪ ሁኔታ ውስጥ ከምሯቸውን በላይ አሁን ላይ እየተሰቃዩ ናቸው ሲል አስረድተዋል። ተፈናቃዮች በፈቃደኝነት ወደ ቤታቸው መለስ የሰብአዊ ስነት ስራ ብቻም ሳይሆን በሀገር እና በዓለም አቀፍ ህግ የተቀመጠ ግዴታ ነው። የአፍሪካ ህብረት የካምፓላ ስምምነትና የኢትዮጵያ ህገ መንግስትን በግልጽ ደንገዋል ሲሉም ተናግረዋል። በዚህም መሰረት መንግስት ተፈናቃዮችን በአስቸኳይ ወደ ቤታቸው የማይመልስ ከሆነ ተቋማቸው ወደ ክስ ለማምራት እንደሚገደድ አስጠንቀዋል። በአሁኑ ሰዓት አገዛዙ ለዜጎች ክብርና ምንም ደንታ የሌለው በመሆኑ የተፈናቀሉም ሆነ በየትኛውም አካባቢ በታጣቂዎችም ሆነ በሌላ ሀገር ኃይል የሚገደሉትን በሙሉ በነጻነት እንዲገደሉ ፈቅዶ የተወ ቢሆንም በአሁኑ ሰዓት እንደዚህ አይነት ተቋማት የሚያቀርቧቸው ሀሳቦች ግን በአገሪቱ የግል ለዋላዊነት የሚፈትኑ ሆነው የሚቀርቡ ናቸው። የብልጽግናው መንግስት የሚፈናቀሉ ዜጎችን ሆን ብሎ ለፖለቲካዊ አላማ የሚያፈናቅላቸው ከመሆኑም ባለፈ አሁንም በመላ አገሪቱ የሚባል ደረጃ በተለይም በአማራ ክልል ጦርነትን ቀስቅሶና ከፍቱም በርካታ ዜጎችን እየገደለ እያፈናቀለ ቀጥሏል። ሲሉት የብልጽግናው መንግስት የአገሪቱ ህገ መንግስት እንዲሻሻል አጀንዳ አቀርብኳለም። ይህን አጀንዳ ያቀርበው ራሱ ለመሰረተው የምክክር ኮሚሽን ነው። ከዚህም አልፎ አብላጫ ድምፅ ላይ የተመሰረተ የምርጫ ስርዓት እንዲታይ ማለት ለራሱ ተቋም ድጋሚ አቅርቧል። የሰንደቅ ዓላማ ጉዳይና የክልሎች አወቃቀር በአጀንዳነት አቅርበዋል የተባሉት ደግሞ ክልሎችን እየመሩ ያሉት የብልጽግና አመራሮች ናቸው። የራሳቸው የሚመሯቸው ክልሎችና የሚተዳደሩበት ስርዓት እንዲፈርስ እንፈልጋለን ብለዋል የተባሉት እነዚህ የብልጽግና አመራሮች መልሰው ያቀረቡት ምንም ተሳታፊ እንደሌለውና ራሳቸው የብልጽግና ሰዎች ብቻ በሚሳተፉበት የምክር ኮሚሽን ነው። ለሶስት ቀናት ሲካሄድ የቆየው የፌዴራልና ና የማህበራት አጀንዳ ማሰባሰብ የምክር ምዕራፍ የተጠናቀቀ ነው የተባለ ሲሆን መንግስት የሚባለው የብልጽግና ያል የሀገሪቱን ህገ መንግስት እንዲሻሻል አጀንዳ አድርጌ አቅርብ ያለው ለኮሚሽኑም አስገብቻለሁ ብሏል። የመንግስት ተወካዮች አጀንዳዎችን በንባብ አቅርበዋል የተባለ ሲሆን የደቡብ ኢትዮጵያ ክልል ፕሬዚዳንት አቶ ጥላሁን ከበደ የተባሉ የብልጽግና አመራር በተለይ ስጋት የሆኑና ስጋት እየሆኑ ያሉ ለዘመናት ሲንከባለሉ የቆዩ ጉዳዮችን መፍታት አስፈላጊ ስለሆነ አራት አጀንዳዎችን ተስማምተን ቀርጸናል ሲሉ ሲናገሩ ተደምጠዋል በዚህም መሰረት በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በሀገር አቀፍ ደረጃ ለመገንባት ህገ መንግስቱ እንዲሻሻል አጀንዳ አድርገናል ምክንያቱም የሀገረ መንግስቱ ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችን መመለስ አስፈላጊ በመሆኑ ነው ሲሉ ተደምጠዋል በሌላ በኩል መንግስት ከህገ መንግስት አኳያ እንዲታይ የፈለገው አጀንዳና መልስ የምንሻ በት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውን የአካታችነት ጉዳይ ነው፣ ማለት እነዚሁ የብልጽግናው መሪ አቶ ጥላሁን አስረድተዋል። ቡድን እና የግል መብቶች፣ የመሬትና የተፈጥሮ አጠቃቀም እንዲሁም የሰንደቅ ዓላማ ጉዳዮች በምክክር እንዲታዩና መፍትሄ እንዲያገኙ መንግስት አጀንዳ አድርጌ ያቅርብ ያለው ማለት ለምክክር ኮሚሽኑ ተቋም አስገብቻሉ ብሏል። በሌላ በኩል ደግሞ የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክልሎች እንዲመረጡ፣ ክልሎች አወቃቅራቸው በቋንቋ ሳይሆን በጂኦግራፊ እንዲሆን፣ የፖለቲካ ማሳታፊ እንዲሆኑና የኑሮ ውድነት መፍትሄ እንዲበጅለት የጸጥታ ተቋማት ተወካዮች አጀንዳ አድርገው ማቅረባቸውን ጠቁመዋል። የኑሮ ውድነት መፍትሄ እንዲበጅለት ማለት በኑሮ ውድነት ምክንያት ግጭት የተፈጠረበት ወይም ደግሞ አገረ መንግስቱ ሊፈርስ ጫፍ ላይ የደረሰ ህዝብ ያለ በማስመሰል ያቀረቡ መሆናቸውም ታውቋል። የኑሮ ውድነትና መሰል ጉዳዮች ያገዛዙ ችግርና ያሉ ህጎችንና አጠቃላይ ህዝብን ይመለከተኛል ብሎ ካለመምራት የመነጨ ግድ የለሽነት እና ሆን ተብሎ ዓለም አቀፍ ህጎችን በመጠቀም የኢትዮጵያ ነዘብ የመበዝበዝ ፕሮጀክት እንጂ ምክር ኮሚሽን የሚፈታ እንዳይደለ ብዙዎች የተነጋገሩበት ነው። ይህ በእንዲህ እንዳለ በምክክር መድረኩም አጠቃላይ ላይ ንግግር አድርገዋል የተባሉት ምክትል ዋና ኮሚሽነር ሂሩት ገብረሥላሴም የኢትዮጵያ ሀገራዊ ምክር በስፋቱና በአካታችነቱ የዓለማችን ትልቁ ምክር ሊሆን ይችላል ብለው እንደሚያምኑ ሲናገሩ ተደምጠዋል። እኒህ ኮሚሽነር ታዲያ በአማራ ክልል ለይምሰል በተደረገበት በኦሮሚያ ክልልም እንደዚሁ ለይምሰል የተደረገውን የምክር ኮሚሽን ሌሎች የፖለቲካ ሀይሎች ያልተሳተፈበትን በርካቶችም አሁን ላይ ሊሳተፍ ፍላጎት የላቸውና ረግጥ የወጡበትን ምክር ኮሚሽን በትግራይ ክልል ሙሉ በሚባል ደረጃ ምክክሩ ያልተካሄደበትና የፌዴራል ተቋማትን የትግራይ ሰዎችን ያልወከሉበት ሂደት ነው። በዓለም የመጀመሪያው ሊሆን ይችላል ቢለው የሚያሞካሹትም እንዲህ አይነት አመራሮችን በብልጽግና ሰዎች ተሰይመው የምክር ኮሚሽን ሂደት ውስጥ ገብቻለ የሚለው አገዛዙ በዓለም ደረጃ ሀሰተኛ የምክር ኮሚሽን ተካሄደበት እንደሆነ እየተጋለጠ ይገኛል። በሌላ በኩል የምክክር ኮሚሽኑ በአሁኑ ሰዓት እያካሄደ ባለው ጉዳይ ላይ መተከልና ወሎን አዲስ ክልል ማድረግ የሚል ሀሳብ ቀርቦለታል ተብሏል። መተከልን ክልል ሁኖ የውጣም ማለት ጥያቄ አቅርቧል የተባሉት የቦሮ ዲሞክራሲያዊ ፓርቲ አመራር ሲሆኑ ወሎን ደግሞ ራሱን ችሎ ክልል ሁኖ ይቋቋም ብለው አቅርቧል የተባሉት በብልጽግና የተዘጋጁ ሰዎች መሆናቸውን ኢትዮ ኒውስ አረጋግጣለች። ዩክሬን ከአርባ በላይ የሩሲያ ቦምጣ አውሮፕላኖችን ማውደሟን አስታወቀች። ሩሲያ ጥቃቱ እንዳደረሰባት ያመነች ሲሆን ሽብርተኝነት ነው ስትል ፈርጀዋለች። ሩሲያ ልትወስድ የምትችለው የአጸፋ እርምጃ ግምትም ዓለምን እያነጋገረ ነው። በሌላ በኩል ሩሲያ በሚቀጥሉት አራት ዓመታት ውስጥ ኔቶን ትመታለች ወይም ታጠቃለች ማለት ጀርመን ወንጅላለች። ሮይተርስ የዩክሬን ባለስልጣናት በምንጭነት ጠቅሶ እንደዘገበው ከሆነም በትላንትናው የተፈጸመው ጥቃት ኦሎንያና እና በሊያን በተሰኙ የአየር ኃይል ሰፈሮች ላይ የተፈጸመ ጥቃት ነው። በዩክሬን የአገር ውስጥ ደህንነት መስሪያ ቤት አማካኝነት በተፈጸመ የተባለው ይህ የድሮን ጥቃት ቆመው የነበሩ ከአርባ በላይ አውሮፕላኖች መመታታቸውን እኒህ ባለስልጣናት ገልጸዋል። ከተመቱ ሶስት ቱዩ 95 እና ቲዩ 22 የተሰኙ ረጅም ርቀት ሚሳኤል አስወንጫፊዎቹ እንደሚገኙበት አስረድተዋል። የተመቱት በዩክሬን ከተሞች ላይ በየቀኑ ጥቃት የሚፈጽሙ ቦምብ ጣይ አውሮፕላኖች መሆናቸው የጠቀሱት ባለስልጣኑ አሁንም ይህ ዘመቻ እንደሚቀጥል አስታውቋል። ዩክሬን ይህን ጥቃት ማከናወኗን ከመግለጿ ጥቃቱ ቀደም ብሎ ሩሲያ 19 ድሮኖችና አምስት ሚሳይሎች እንደተኮሰችባት አስታውቃ ነበር። ዩክሬን በጦርነቱ ሂደት ውስጥ በሩሲያ ላይ ካረሰችው ጥቃት ይህ ከፍተኛው ነው የተባለላት ሆኗል። ሩሲያ ዩክሬንን ጥቃቱን ሽብርተኝነት ነው ስትል የገለጸችባት ሲሆን የዚህም አጸፋውን የከፋ ይሆንብሻል ብላለች። ሩሲያ ለዚህ የዩክሬን ጥቃት በሚቀጥሉት ጊዜያት ልትወስደው የምችለው እርምጃ ዓለምን እያነጋገር ይገኛል። እነዚህ ጥቃቶች እየተከናወኑ ያሉት በዛሬው እለት በሁለቱ ሀገራት መካከል በቱርክ ድርድር እንደሚደረግ በታቀረበት እለት ነው። በሌላ በኩል ምዕራቡ ዓለም በሚቀጥሉት አራት ዓመታት ውስጥ ከሩሲያ በኔቶ አባል ሀገራት ላይ ሊሰነዝር ለሚችለው ጥቃት መዘጋጀት አለበት ሲሉም የጀርመን መከላከያ ዋና አዛዥ መናገራቸው ሰምተዋል። ጀርመን በሚቀጥሉት አራት ዓመታት ውስጥ ዩክሬን ኔቶን ታጠቃለች የሚል ድምዳሜ ላይ ደርሻለሁ ነው የሚሉት ጀነራል ካርተን ብሬስ በትላንትና ሁለት ከቢቢሲ ጋር ባድረጉት ንግግር እንደተናገሩት ሩሲያ በዓመት በመቶዎች የሚቆጠሩ ታንኮችን እያመረተች ሲሆን ከነዚህም ውስጥ አብዛኛዎቹ በኔቶ ባልቲክ ግዛት አባላት ላይ በ2029 ወይም ከዛ ቀደም ብሎ ለጥቃት ሊውሉ ይችላሉ ብለዋል። ከቅርብ ጊዜያት ወዲህ በሩሲያ ጉዳይ ሃንጋሪና ስሎቫኪያ ከአባል ሀገራት ጋር የአመለካከት ልዩነት ቢኖራቸውም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በዩክሬን ጦርነት ላይ አንድ ሆኖ ሊቀጥል ይገባል ሲሉ ጀራሉ አሳስበዋል። ሩሲያ ግን አሁንም ቢሆን በመላው አውሮፓና ምዕራባውያን ትብብር የተጣለባትን ማዕቀብ እና ለዩክሬን የሚቀርበውን የጦር መሳሪያ እየመከተች ያለችበት ሂደት ዓለምን ማነጋገሩን ቀጥሏል። የተወዳጅ ተመልካቾቻችን የዕለቱ መረጃዎች እንደዚህ ነበሩ። መልካም ጊዜ።